ልካለው ነው ኢትዮጵያ ሄዶ ሽማግሌ ልልክ ነው። ምንድን አልገባኝም። እኔ ከቦርስዬ ጋር መጣላት አልፈልግም። እኔ ሳኩት በእንትና ነው በማን ነው? በፕራንሴስ ነው። ቀለበትማ ማንም ማድረግ ይችላል። ምን ሆዴ ጂጂጋ እንዳይታይ የፈለገው እና ያልቀጠለው አብዛኛው ሰው አይወዳትም ተቀባይነት አላገኘም ብሎ አስቦ ይመስለኛል፣ ግን ታውቆበታል ትክክል ወርቄ፣ ግን አሬ አሁን አሁን ወደድኳት። ቆፍጣና ናታ። ለማን ነው የሚልከው ያልኩት። እኔ ለጅጅ እንትን ሊልክ ነው፣ ሽማግሌ ሊልክ ነው፣ ሊታረቁ አሁ። ለማርጌ ነው? ኦኬ፣ ኢትዮጵያ ነው ያሉት ቤተሰቦቿ እና እሱ እሱ ኢትዮጵያ ሄዶ ነው የሚልከው ወይስ ከዚህ ሆኖ ነው የሚላቀው? እኔ አላውቅም። እኔ እንደሚመስለኝ የሆዴ ነገር አልተዋጠልኝም። ኦኬ፣ ኢትዮጵያ ናቸው ቤተሰቦቿ። ኦኬ አሁን እሱ ኢትዮጵያ ሄዶ ነው ሽማግሌ የሚል እኮ ሰርግ ሊደግሱ ማለት ነው፣ ሊጋቡ በቃ። እንበላልና እንትን ምንድነው ስሙ ወንድማችን፣ ወንድሜ ሊያበላኝ ነው። ለጅጅ ያልኩት እኮ ለመታረቅ መስሎኝ ነው። እኔ ምንም አልገባኝማ። ሽማግሌ በሽማግሌ አይደለ ሰው ሲጣላ የሚታረቀው፣ ሙድያሽ ነው አይደለ? እና ያለን አልኩኝ እኮ አዎ ብለዋል። ለማርዬ ሽማግሌ ልካለሁ በስርዓት ጉድ ጉድ እናንተ ማታሰሙ እንግዲህ የለም እኛ ዝም ማለት ይሻላል አፋችንን ብንይዝ ተኝቼ ማለት ነው ካልተመችን እኔ ሰው ወደደው አልወደደው ሰው ሁሉ የሚጠላውን እንደ ሰው የማይወዶ ሆኖ ማለት ነው እኔ ከወደድኩት ማንም ለምን ቤቴ ውስጥ አይኖሩልኝ በአናታቸው ለምን አይተከሉም ይህ እንትንስ በሰው በምናምን እንዲ እኔ ከወደድኩት ኧረ በእናትሽ በዚያ አላምንም እናንተ በእንደዛ የኢትዮጵያ ሕዝብ በብዛት ላይፋችሁ የሚጎዳው በዛ ስለሆነ እኔ ሳይመቸኝ አይ እኔ ምን አገባኝ። ጅጅ ሽማግሌ አያስፈልግም። በማግኔት ተሰባለች ተሰባለች። አይ ወርቄ በጅጂ እነቷ እነቷ እኮ አይደለም፣ በፖለቲካ በምትናገረው ማለት ነው። በፈለገው ነገር ይሁን እኔ ካመንኩበት ያ ነገር ጥሩ እንዳልሆነ አስትቸው ወይ አስትቻት ከወደርኳት ማለት ነው። ቡድ ነገር ልንገርህ፣ ፍቅር ከምንም በላይ አንድ ሰው ከወደድከው ማለት ነው ያንን ነገር አይደለም ሁሉ ነገር ይተዋል። ባይዘዌ ያንን ሰው ላለማጣት ብሎ ማለት ነው። የማይስተካከል ነገር የለም። ይሄ አይስተካከልም ምናምን በሚል እኔ አላምንም። ሰው ሆን ብሎ ደንቆሮ ካልሆነ ካጣሁት ልጠው ካላለ በስተቀር መስተካከል የሚቻል ነገር ነው። ገባህ? እኔ በእንደዚህ አምናለሁ እና ከወደድኩት እንትን ካልኩት፣ ምንድን ነው ኢንተርኔቱ ነው የሚበልጥብን ወይስ እንትኑ ነው? አረብነት ከምር ልውደደ ነው። አዝማማሽን ሳየው ግን ወርቂ ወደ ጅጅ እንዲመለስ የምትፈልጊ ነው የሚመስልኝ። ጌታን የተደበቀ ነገር አለመናገር አልፈለግሽም፣ እንጂ እኔ ምን አገባኝ አሁን ለሷ እየተኮራከርሽ ባልሆነ። እኔ ለሷ አልከራከርም እኔ ለእሷ አልከራከርም። ለማንም አልከራከርም። እኔ ለእሷ ሞቼ ነው ቆሜ። ለእሷ ደግሞ እሷ ደግሞ ምንም የሚያከራክራት ነገር አለ? ምሳሌ ተሰጠ እንጂ ሞቼ ነው ቆሜ። አይመለከተኝም። ልጁ የሚያዋጣውን ቦታና እረፍት የሚያገኝበትን ያውቃል። እኔ ከከሊጋ አሁን ለህይወቱ ወሳኝ አይደለውም። እሺ አያገባኝም። በእንደዚህ አይነት ጉዳይ አልገባም። እናንተው አመጣችሁት እናንተው። እኔ ምንም ያልኩት ነገር የለም። እኔም የማውቀው ታሪክ የለም። መብታቸው ነው። ማንም ሰው የፈለገውን ነው የሚይዘው። እሺ ማ ያገባኝም። እኔ እንደዚህ አይነት ጉዳይ አልገባም። ሰው እረፍት የሚያገኝበት ጅጅ ግን ወደዋለች ወዴ ጤጧ እስኪላጠብህልማ ሁሉ እኔ ሪከርድ እንደውም ልካልኛለች በእንትን በዋትሳፕ ላይ ቆይ፣ ካልደለተችሁ ላሰማችሁ። ቆይ ልፈልገው እንዴ በዚህ ስልኬ ለሊት እየመጣ ይገናኘኛል ምናምን እና ምን ላርግሽ አልኳት። ቆይ በእናትሽ ጉድ ደለትሹ እንዲ አንቺ አንቺ ቡርባራ ደለትሹ፣ ደለተችው፣ ደለትሽኝ፣ ችግር የለው። እኔ ግን ሪከርዱን አስቀምጨዋለሁ። አንድ ቀን ፉን ፉን ላለው ስትይ አውጣብሻለሁ። እዚህ ጅጅ እንኳን ወደዋለች ፍቅሯ ቢመለስላት አሁን፣ ሁሉ ነገር አያገባችሁም። ደብቃ ደብቃ ቀብራ ነው የምታኖራ። እኛ የምናውቀው ነገር የለም። ወርቄ ዛሬ አረቄ የለም፣ ቢራ እየጠጣው ነው። ባይዘዊ፣ አንድ ነገር ልንገራችሁ ሰዎች፣ ማይወስኑላችሁ ውሳኔዎች እንዳሉ እመኑ። ሰዎች ማለት ነው በህይወታችሁ የማይወስኑላችሁ ውሳኔ። እኔ እኔ ለምሳሌ እኔ ስለ ራሴ ነው እያወሩ ያሉት፣ ከሰው ጋር እንዳታገናኝ ሰዎች ማይወስኑልኝ። ውሳኔ በፍቅር ጉዳይ ማንም አይወስንልኝም። በውስጤ ሰላም ማንም አይወስንልኝም። ጌታን ነው የምላችሁ። ማንም ወደደው ማንም አልወደደው እንደው የጎዳና ተዳዳሪ አይደለም። የጎዳና ተዳዳሪ እግዚአብሔር ነው ምላችሁ። እኔ ከወደድኩት እኔ አምኜ ከገባሁበት ማንም አያገባው። ሰዎች ማለት ነው የማይወስኑላችሁ ውሳኔዎች አሉ። እኔ አሁን ለምሳሌ እዚህ ሚዲያ ላይ የሚያወራኝ ልጅ ነበረ፣ በጽሁፍ በጣም መቀርባት ልጅ ማለት ነው። ማለት መቀርባት ስላችሁ እንዲህ እዚሁ ሚዲያ ላይ ነው የታወቅ ነውና፣ በቃ የሆነ ታሽማጥጥ ነበረ፣ እና ደበረችኝ፣ ስነስርዓት አልኳት። ለምን ብትሉ ማለት ነው፣ ሰው ቀጭን ሆነ ምን ሆነ ምናምን ምናምን፣ እንደዚህ አይነት ጉዳይ እኔ ጋር አይሰራም። ባይዘዌ ከወደርኩት የፈለገ ነገር ቢሆን እኔ ከሰውም አስተያየት አልጠብቅም። እኔ በጣም የታዘብኩት እዚህ ሚዲያ ላይ ማለት ነው ውስጣቸው ሰላም አጥቶ ሳይፋቀሩ፣ በጣም ብዙ ነገር ተምሬበታለሁ። ከዚህ ሚዲያ ማለት ነው ለሰዎች ብሎ ሾ የሚወዱ ሰዎች መጨረሻቸው አያምርም፣ ጥሩ አይደለም። ሪያሊቲ ላይፍ ኑሩ ሰዎች አይደሉም ጓዳች ውስጥ የሚኖሩት እና ይህንን ይሄንን አይቻለሁ። እዚህ ሚዲያ ላይ ተመስገን ነው። እኔ በጣም እግዚአብሔር ይመስገን። እንዲህ አይነት ነገር እንዲጭምልቅልቅ ያለ ነገር ውስጥ ምን እንትን ሳልል እዚህ ጋር ስለደረስኩኝ አመሰግናለሁ። እውነቴን ነው የም ነገር ሰዎች የማይወስኑላቸው ማንም ስለወደደ ማለት ነው ህዝብ ስለወደደ ህዝብ ያግባው። ህዝብ የወደደውን በሙሉ እኔ ላገባው አልችልም። እኔ ካልወደድኩት ምን አገባኝ? ያግቡታ የሚዲያ ብዬ ውይ፣ እየደበረኝ እየከፋኝ መስሎሽ? አዳሜ ሚዲያውን ስትዘጉት ጓዳችሁ ውስጥ ሁለታችሁ ናችሁ የምትቀሩት። ሚዲያ ስለ ካባቸው አይደለም፣ ህይወት እውነት የምንነግራችሁ ህይወት። ሚዲያ ላይ ሰዎች ስለ ካባቸው አይደለም። ኢትዮጵያ ላይም ስንት ሰዎች አይተናል። ሰዎች ይክቧቸዋል፣ ይክቧቸዋል፣ ይክቧቸዋል፣ ከዛ ያወርዷቸዋል። ምንም ነገር አያደርጉላችሁም። ሰዎች ይጥሏችሁ እያልኩ አይደለም እናንተ ፋሮች አይደላችሁም አትጠሉ። ግን የውስጤ ሰላም የቱ ጋ ነው? ምንድን ነው የምፈልገው? ውስጤ ምንድን ነው የሚፈልገው? ከዛ ሰው ጋር ስሆን ምንድን ነው ደስታዬ? ብላችሁ አጣሩ ነው ያልኩት። እሺ፣ ይሄ ነው ግን። ወርቄ ወዶ ብቻስ ላይሆን ይችላል። እልህም ነው ለልጇ እኮ አሳይሻለሁ ጣት ጠብሼ ብላት ነበር ሌላው የሚሰድባት ማሳየት ፈልጋለች ይሆናል። እንግዲህ ይሄ አሳይሃለሁ አሳይሻለሁ ተባብሎ ህይወት ማለት ነው። ህይወት ቀልድ አይደለም። እኔ ለሰው ለማሳየት ብዬ የራሴን ህይወት አደጋ ውስጥ አልጠልም። በእል ምናምን ማለት ነው። ሰዎች ላይ በእል የሆነ ነገር ላደርግ እችላለሁ እንጂ በእል ህይወቴ ላይ የሆነ ነገር ማድረግ አልፈልግም። ለምን ገደል አይገባም። በለ መወዶ ከሆነ ላገባው እችላለሁ። መወዶ ሰው ከሆነ ማለት ነው አለቅ። ከዛ ውጭ ግን ች ኧረ ለሰው ብዬ ህይወት የላበላች መስሎ ሊያሳዙኝ በኋላ ይወጡልኛል አይወጡልኝም። የኔ እናት መስሎክ፣ ሁን ጂጂ ያለባት የካሮት ጥማት ነው። ባይዘዌ ይሄ ሀቅና ሀቅ ነው። እንኳንም ስለሆነች ማለት ነው። የካሮት ጥማት ነው። አንደኛ ፈረንጁ እያለም ወጣት እነፋለች ሲባል ነበር። ለዚህ የካሮት ጥማት ነው። ክጣልሻ ቻዩ ስራ ስለማሰራ ትበላለች ለምኑለሻል ወርቄ እንዴ፣ የአንተ ልፋት እንዴት ነው አልታየለህም? የት ነው ልፋቴ? ጅጅን ለመማለል ርክበት ጅጂ ለነገሩ ጂጂ ምን ያንሰታል? ቆንጆና ኮ ቆንጆ ታውቂያለሻል። እንደ ወንድ ካየሻት በእኛ በወንዶቹ ከፊልተር ውጭ ታውቃታለህ አላውቃትም፣ ግን እሷ እሷ በዩቲዩብ ምናምና ነው። ዩቲዩብ ላይ ፊልተር የለምን? በዩቲዩብ ላይ እናያታል ነበር ሚ በፊት። እስኪ ፀጉርሽን እስኪ ሁማን ሄርሽን ከፍ አድርጊው በሏትና እያት። ለምንድን ነው ፕላስቲክ ከሁማን ሄር ቀጥሎ ፊት የሚወጥር ፕላስቲክ አለ እና እሱ ለምንድን ነው የምታደርገው? ፀጉርም እያለ ማለት ነው። እስኪ ከፍ አድርጊው በሏት። ለማንኛውም የሚመቻቸው መጀመሪያ ቆንጆ ናት። እሺ ቆንጆ ናት ለአንተ፣ ቆንጆ ለወንድ ያው እንግዲህ ቆንጆ ለእኔ ብቻ ሳይሆን ሆነ አዘ ወንዶች የሚያንሳት ነገር የለም። እንደውም ከዚህ ችኛዋ ሳትበልጣት ትቀራለች። ከማን ኮዴ ከሚሏት እነሱ ምን አስነሳት? አይ ለነገሩ ነው እንጂ ምትበልጣት ይመስለኛል። እንደውም በቆንጅና ከዚህ ችኛዋ ሚስ በአይመስልሽም? ወርቄ ቢፌርና እኔ አላውቅም። እኔ በይዘው አንድ ነገር ልንገር። ጅጅ ደስ ደስ አላት ካልከኝ፣ አዎ ትስብ አለች አላት። የሆነ ነገር ጎረድረድ ያለች ሆና የሆነ ነገር አላት። ወንድን የሚስብ ነገር ብቻ አላት። ቁንትና እንትን ስለምትል ስለምትሻፍድ እኮ ነው የምትስብ። ቁላይ አማራ አይመስል ይመስል እንትን ትላለች እና ትስለጠለጣለች እና ማለት ነው የሆነ መንፈሳ የዛ ነገር ነው እና ካነሳሳለች ባይዘው መሰለሽ ን ያልኩት እኔ እንኳን የማውቃቸው ወንዶች እዚህ ነው ያሉበት፣ ሀገር ላይ የአፏ ምናምን ነው እንጂ የሚደብራቸው ወሬዋ ምናምን ነው እንጂ ሴክሲ ነው የሚ አይ ታምላለች ለወንድ ትላለች ሜ

ይላል ምን አደረጉት አረ ተው ተው አታሰቃዩት አንተ ግን ግፍ እኔ አላየሁም ጌታን ምንድን ነው ምን አረ ግቢና የኔማ አሁን ነው ወደ ላይ ወደ ላይ ሳረግ እውነት እኔ ዛሬ መጣሁት አላየሁም ስሚ የሆነ ነገር ላይ ያስተኝተው ፊት እንትን እያደረኩም በውስጥ በኩል አሁን በሌላ ስልክ ሊ እያየው ነው አመሰግናለሁ ወይ እንትና እየተሰራ ነው እየተሰራ ነው እየተሰራ እየተሰራ ስሚ፣ ማውራት ሁሉ አይችልም። እየተሳደበ ነው ሁሉ የሚሰራው። በዛ ላይ ከሷል ማንን የሆነ አንደኛው እየተሳደበ አደላ ኩልኝ እናንተ ነው ስም ያን አክሊሉን ነው ምናምን የሚባል እየተሳደበ ነው ያየሁት እና ምናምን ይላል። ድምፁ ስሚ፣ ሰርስሯል ድምፁ ልኬ በቃ ጣራ ያዘው ነው ሁሉ የሚመስለው። አይ ልጁ አልተስማማ እኔ እንደሚመስለኝ አልተስማማሁም አስበው ምንድን ነው? አልተስማማሁም። ፊቱ እኮ እየተሰራ ነው እዚህ ጋር እያየሁ ያሉት ፊቱን ከሚያሰራ ለምን ጥርሱን አትሰራለ? አታሰራለትም? ልጅቷ ተዋግም ጥርሱን ብልጹ ነው፣ አራት ጥርስ የለውም። ከእንትኑ ጋር ላይ ሲስቁን እኮ ያወራ አጫሉን ሰድቦብናል። እርገጥልኝ፣ አዲስ አበባ ሲገባ እነግርሃለሁ። ምንድነው ደግሞ ስላጫሉ? ተው እንጂ አሁን። ይሄን ላኩልኛ አልኳቸው፣ አጫሉን ሰድቦብኛል። ሌላ ሌላ ኦኬ ሌላ ሌላ እኮ እኔ አራት ጥርስ የለውም፣ እና እሱን ታሰራለት ልጅቷ ምንድን ነው ስለምን ይልቅ ደግሞ ምንድን ነው ምስል ላኩልኝ እናንተ አልኩት። ስለ እንትኑ ስለ ፊት ነዋ ይሄ እኮ እየተሰራ ነው። ማስታወቂያ እኮ በዛው እየሰራላት እኮ ነው ምንድን ነው ቀድምሄ እሱ ድምጽ የለውም። አሁን የላኩልኝ እየተሰራ ተኝቶ ማለት ነው። እምያን ድምጽ ያለውን ላኩልሽ። ምንድን ነው ተኝቶ ነው የሚያወራው ተኝቶ ነው እንትናን አክሊሉን እየተሳደበ ብታዩ፣ ብር እየረጨ ልከውልኛል። እና በኋላ ሰማሁ አለው ችግር የለውም። እኔ ግን እኔም መለቆ አንድ ነገር፣ ይሄ ነገር ግን ይሄ የፊት እንትኑ ማለት ነው። በጣም አሪፍ ነው። ባይዘዊ ለሴትም ለወንዱም አሪፍ ነው እና ብትሰሩት በጣም አሪፍ ነው። ጽድቅት ያደርጋል። አረ ወንድ ልጅ ፊቱን ታጥቦ የሆነ ነገር ትንሽ ቅባት ነገር ተቀብቶ መውጣት ደግሞ ጭራሽ ፊቱን የሚሰራ ወንድ ልጅ ደግሞ ይምጣበል እንዴ! አረ ተይ፣ መሰራሽ ነው መሙላት ያለበት ው ማለት ነው። በአመት ሁለቴ ሶስቴ እንደዚህ ቢሰራ ቢሰራም ምን ችግር አለ? ልክ እንደ እስቲም እኮ ነው። እስቲም አትገባም እንዴ ዳኔ? ስቲም ኢዝ ኖርማል ስቲም እና ስቲም ሳቡን አባዝ ምናምን ኢትዮጵያ ስትሄድ አትገባም። እሱም በሆነ ይኸውልሽ፣ ወርቅዬ፣ እሱም በሆን ጥርሱን ነው ማሰራት ያለበት። በእጁ አፉን እየሸፈነ ፊት ለፊት ጥርስ አለው። በእጁ አፉን እየሸፈነ እኮ ነው የሚስቀው እኮ። ኧረ እኔ በደንብ ስስቃለሁ። ምን ሆነ ነው? በዋትስአፕ አወራዋለሁ። ተው እንጂ እንዳ እኔ ደግሞ ወርቅዬ፣ ተሸጉደሻል በቃ። እንዴ በዋትስአፕ እንትን አለ እንዴ? አስቡን ተሸጉደሻል። በቃ ይኸው፣ በደንብ ኖኖ፣ እኔ በደንብ አይቻልም። እዚህ በጎን በኩል የሌለው ከውስጥ ደግሞ ምን ምን ያደርጋል? እኔ ምላሶን አኝክ ምንድን ምን ፈልገን? አይ ፊቱን ከምትሰራው ጥርሱ የምታሰራልህ ጥሩ ነው። ጅጅ ብትሆን ይህ አስተክላለት ነበር። ጥርሱ እንዴ? ምን እሱ ስላልፈለገ ይሆናል እንጂ ጥርስ ምን እሱ ራሱ ማስተከል አይችልም? ምንድን ነው አንተ አልገባኝም አባባልህ። ፊቱን ለምን ተሰራ ነው? ፊት ግን በጣም አሪፍ ነው። ባይዘዊ ቆሻሻ ምናምን ማውጣት ነው። እኔ ግን በዋትሳፕ ሳወራው ማለት ነው ጌታን ነው የምላቸው። ጨርሼ እንደውም እኔ ባለፈው ክስ ይገባ ነው የቀጣቀጡት። ልጁን እየተከታተልኩ ወሬቤቱን የገባ እየሰድበዋል። ቤት ገብቼ አልተሳደብኩም ደግሞ አሁንውልዳጣት ከጎን ማለት ነው ከጎን ከውስጥ ማንም ሰው ጥርሱ ይወልቃል። የሆነ ሰዓት ላይ ጊዜም ሲሄድ አንደኛ ጫት ምናምን የምጥቅም ከሆነ ይወልቃል፣ ምንም ማለት አይደለም። ኢሮፕ ላይ ደግሞ ጥርስ ማስተከል ከባድ ነው። ባይዘዌ ይሄን ታውቃለህ። ኖኖ ቀላል አይደለም፣ ከባድ ነው። ጥርስ ማስተከል ጥርስ አውልቆ መጣል ይሻላል እንጂ ማለት ነው። ኢትዮጵያ ሄዳችሁ ጥርሳችሁን አውልቃችሁ መጣል ይሻላል እንጂ ኢሮፕ ላይ አይደለም ዳንቲስት ማለት ነው። እኔ ጥርሴን ለመታጠፍ ፈልጌ ቀጠሮ እንኳን ዓመት ነው የሚፈጅባችሁ። የዳንቲስት ችግር እንዴት እንደሆነ ኢሮፕላ አታቁም። በጣም ከባድ ነው። ለዚህ ማለት ነው ይሄ ወደ ውስጥ ምንድን ነው እሱ ካኘከለት ምን ካለለት ምን የእኔ ምልሽ ለምን ታቀርሽ? ያው ልጅቷን ብራሌ ምናምን ስለምትል ሆን እሱ ቃለ ብራ ቆይ አይደለም ኖ ኖ፣ ሰባት ሺህ በጣም ውድ ነው። ምን ሆኖ ነው? ኖ ኖ፣ ሁለት ሺህ ሮ ምናምን ቢሆን ነው ሁለት ሺህ እና ሁለት ሺህ ሮ ለአንድ ጥርስ። ኧረ ተው ዳኒ በእናትህ። ባለፈው አንድ ሺህ ሮ አልሰጠችውም እንዴ? አሁን ምን አለ? የመጨረሻ ያላትን ነው እንደ አንድ ሺህ ሮ የሰጠችው ባለፈው። የፈለገ ግዴታ ነው እንደ እሷ ብር መስጠት። ዳኒ ግን ለምንድን ነው እንደ ሰው ማጣት? ጥርሱ ለጨዋታ ነው ይገባኛል። ግን ግዴታ ነው ወይ ብር መስጠት? ግዴታ አይደለም፣ ግን ጥርሱን ብታሰራለት ግን አሪፍ ነው። እሱ በራሱ ጊዜ ጥርሱን ካሰራ ይሰር። ግን አንድ ጥርስ ብቻ ሮፕ ላይ ደግሞ አይሰሩልም። ሞት ብትመጣ እንዴ ጅጅ እኮ እዚህ ውድ እኮ ባይሆን እዳ የአሳ የገማ ጥርስ አታስተክልም ነበር እኮ ቱርክ ሄዳ ጀርመን ላይ ታሰራ ነበር እኮ አባግል እንዴ በጣም እኮ ከባድ እኮ ነው ደግሞ ለአንድ ጥርስ ሲሄዱ